አዲስ አበባ ታዳጊዎቿን በትምህርት ከማነጽ ባሻገር ተሰጧቸውን አውጥተው ለራሳቸውም ለሀገርም ይተርፉ ዘንድ ሰፋፊ ስራዎችን እየሰራች ትገኛለች። የአዲስ አበባ ከተማ ወጣቶችና ስፖርት ቢሮ በአመት ሁለት ጊዜ የሚያዘጋጀው የወጣት የስብዕና መገንቢያ ማዕከላት ፍሬዎች ፌስቲቫል ደግሞ የዚህ ማሳያ ነው። ስምንተኛው ዙሩ ማጠቃለያውን አግኝቷል። በለውጡ የተለወጠ ወጣት በሚል መሪ ሀሳብ በብሔራዊ ቲያትር በተካሄደው የፌስቲቫሉ ማጠቃለያ የተሳተፉ ታዳጊዎች ተሰጧቸውን አውጥተው እንዲጠቀሙ እንዳስቸው እንደማይቻላቸው ይናገራሉ። ከዚህ ስራው ውጪ እኔ ምንም አላስብም ስለ ሌላ ነገር ማለት ነው። ግን ሰፈር ምናምን ቤት ምናምን የምትዩ ከሆነ ወደ ሌላ ነገር መሳብሽ አይቀርም። አንደኛ በቃ ወጣቱ ምናምን ወደ ሌላ ነገር እየሄደ ነው አሁን ላይ ማለት ነው። ስለዚህ ይህ ስራ ደግሞ በጣም ቢዚ ያደርጋል። ግን ጎን ለጎን ክላሳችንን ሳንተው ማለት ነው ብዙ ነገር ጠቅሞናል። አልባሌ ቦታ ሱሳሱሶች እንዳንጀምር ረርቶናል። ልምድም እንድናካፍልበት ረርቶናል። ብዙ ነገሮች እንድናውቅ ረርቶናል። ወጣማቱ የሚደግፈን ነገር ብዙ ነገር አለ። በዚህ አጋጣሚ እናመሰግናቸዋለን። አንድ ሰው የራሱ የሆነ ባህል ወግና ይኖረዋል። እና የኛ ደግሞ የኛ ሀገር አንዱ ዘርፍ ውዝዋዜ ነው እና ይህን ነገር ደግሞ እንድናሳድግ በወጣት መካከል ሰው የሌላውን እንትን ከሚል የራሱን ማሳደጉ ጥሩ ነው ብዬ አስባለሁ። ሁሌ ትሬኒንግ ነው ሲሆን በጣም አላ ስለምንወጠርበት ስራ እንደዚህ ምናምን ነገር ውጭ ምናምን ሌላ ቦታ የሚሄዱ ምናምን ነገር አይታሰብም። እንሰራለን ምናምን ስለምናምሽ ምናምን ከዛ ወደ ቤት ምናምን በቃ ብቻ ይዞናል። በደምብ ስሙም ይናገራል። ስብዕናችንን የምንገናባበት ማዕከል ነው እና ከትምህርት እንደመጡ አሁን ደግሞ ብዙ ልጆች ወደ ሱስ ወደ ምን እየተጋለጹ ስለሆነ ከዛ ነገር እንድትቆሚ ያግድሻል ማለት ነው። በተለያዩ መስኮች ሀገርን የሚያስጠራ ትውልድ አስፈላጊ እንደመሆኑ በኪነ ጥበቡ መስክ ሰፊ የቤት ስራ ሊሰራ ይገባል፤ የታዳጊዎቹ መሻት ነው። ባህል ላይ ትኩረት የራሳቸው ማንነታችን ላይ መጀመሪያ ራሳችን ያከበረ ነው ሰው ሊያከብርድን የሚችለው ና ሁሉም ሰው የራሱን መጀመሪያ ቢያከብር ባይ ትኩረት በጣም ያስፈልገዋል። ቀዳንስ ብዙ ነገር ያስፈልገዋል ትኩረት ምናል አሁን ላይ ደግሞ ቅጥር ምን ስላለው ጠንክረን ለመስራት ከዚህ የበለጠ ማበረታሻ ቢኖረው ደስ ይላል። የበዛ ድጋፍ ይሰጣል። አሪፍ ነው። አዲስ አበባ ታዳጊዎቿ ተሰጧቸውን አውጥተው ለራሳቸውም ለሀገርም ይተርፉ ዘንድ ሰፋፊ ስራዎችን እየሰራች እንደምትገኝ የወጣቶችና ስፖርት ቢሮ ኃላፊ አቶ በላይ ተናግረዋል። የተከናወኑ የተለያዩ ስራዎች ውጤት ስለማስገኘታቸውም ነው ኃላፊው ያብራሩት። መንግስት የተለያዩ ድጋፎችን ሲያደርግ ቆይቷል። በተለይም ደግሞ ስልጠናዎችን በመስጠት በማደራጀት ብድር በማመቻቸት የመስሪያና የመሸጫ ቦታዎችን በማመቻቸት በርካታ ውጤታማ ስራዎችን በመስራት ረገድ የከተማችን ወጣቶች ኢኮኖሚያዊ ተጠቃሚነትን በማረጋገጥ ረገድ ሰፋፊ ስራዎች ተሰርተዋል። በፌስቲቫሉ ማጠቃላይ የተሳተፉ የወጣት የስብዕና መገንቢያ ማዕከላት እውቅናና ሽልማት የተበረከተላቸው ሲሆን የስራ ትስስርም እንደሚፈጠርላቸው ተገልጿል።